ባንድ ነው መጣችሁ። የቴክኖሎጂ በመጠቀም ችሎቱ አገልግሎት ይሰጣል። ሰበር መዝገብ ቁጥር 0213 መስከረም 30 2018 ዓ.ም ተምረት ዳኞች ብርሃኑ አመነው፣ ገበየው ፈልቀ፣ እንደሻው አዳነ፣ ሀፊዝ ዘባ ጀማል፣ ማርታ ተካ። አመልካች አቶ አሰፋ ከበደ ጠበቃ ህይወት ብርሃኑ ቀርብ ያለው የተከበረው ፍርድ ቤት ጠበቃቸው ቀርበዋል። ተጠሪ ወይዘሮ ሙሉ አስቻለው አልተጠሩም። መዝገቡ የተቀጠረው አመልካች ያነሱትን የመጀመሪያ መቃወሚያ ውድቅ በማድረግ ስር ፍርድ ቤት የሰጠውን ብይን በመቃወም በሰበር ችሎት እንዲታረም ስላመለከቱ ነው። ክርክሩ እንደሚያሳየው የንብረት ክርክር ነው። ቀደም ሲል ክርክር የተደረገው በወራሾች መካከል ነበር። አሁን ክርክር የቀረበው በባልና ሚስት፣ ይሄ ለክርክር ምክንያት የሆነው ቤት የባልና ሚስት የጋራ ንብረት ስለሆነ ድርሻውን ያካፍለኝ በማለት ተጠሪ ባቀረቡት ክስ የተጀመረ ክርክር ነው። በዚህ ላይ እንግዲህ በአመልካች ጠበቃ በኩል የሚቀርበውን የቅሬታ ነጥብ አጠራርጎ ለችሎቱ ያስረዳሉ። አመሰግናለሁ። የተከበረው ፍርድ ቤት ችሎቱን በግልጽ እንዳስቀመጠው በዋንደኛነት የሰበር ቅሬታ መነሻ ይሆኖ በስር ፍርድ ቤት በተመሳሳይ ንብረት ላይ የተደረገ ክርክር ነበረ። ያንን ክርክር መነሻ በማድረግ በስር ፍርድ ቤት የመጀመሪያ ደረጃ መቃወም ያቀርበን ነበረ። ጉዳዩ ቀደም ሲል ውሳኔ ያገኘ ስለሆነ ክሱ ውድቅ እንዲደረግ ጠይቀን ነበረ። ነገር ግን የስር ፍርድ ቤት መቃወሚያችንን አልፎ ውሳኔ መስጠቱ ተገቢነት የለውም በሚል ነው የሰበር ቅሬታችንን ያቀረብ ነው። ስለዚህ በዚህ መሰረት የስር ፍርድ ቤት ውሳኔ እንዲሻርልን ነው የተከበረው ፍርድ ቤት ጠይቀው። አመሰግናለሁ። እሺ፣ የአመልካች ጠበቃ ቤታቸውን አስረድተዋል። ምናልባት ከችሎት የሚነሳ ጥያቄ ካለ አስቀድሞ የነበረው ጉዳይና አሁን የቀረበው ጉዳይ ተመሳሳይ ነው ያሉ የተከበረው ፍርድ ቤት በስር ፍርድ ቤት የተከራከርንበት ንብረት በቦሌ ክፍለ ከተማ ወረዳ አስር የሚገኝ የቤት ቁጥሩ ሁለት ሃያ አምስት የሆነ ሲሆን ይህንን በተመለከተ የተጠሪ ድርሻ የላቸውም ተብሎ ውሳኔ ተሰጥቶበታል። በዛ ምክንያት ነው ተመሳሳይ ውሳኔ ክርክር ነው እያልን ያለ ነው የተከበረው ፍርድ ቤት። አያይዘናል የተከበረው ፍርድ ቤት። ከችሎቱ የሚነሳ ተጨማሪ ጥያቄ ስለሌለ በዚሁ ያበቃል። ዛሬ የተሰማው የቃል ክርክር ወደ ጽሁፍ ተገልብጦ በአስቸኳይ ከመዝገቡ ጋር እንዲያዝ ኮፒው ለግራቀኙ እንዲሰጥ ወይም ለአመልካች ጠበቃ እንዲሰጥ ብለናል። የቀረበውን ክርክር መርምረን ትዕዛዝ ለመስጠት ባዳሪ ይቀጥረናል። የዛሬውን ችሎት በዚሁ ጨርሰናል። እናመሰግናለን።